ጥዋት ምን ብያችሁ ነበረ? ይመጣሉ ዛሬ ፎቶ ይለቃሉ ብያችሁ ነበረ፣ አደለ? መጡ ማለት ነው። ሶ ትክክል ነኝ ማለት ነው። አንዳንዴ ማለት ነው። አንደኛ ትዕግስት ሊኖራችሁ በዚሁ ፈትኑት። ሁለተኛ ነገር ደግሞ የሆነ ነገር የተጣራ ነገር ብታወሩ ደስ ይላል አይደል? ያልተጣራ ያላያችሁትን ነገር ሀይሚ የፌክ ወርቅ አስሮላት በሱ ተናዳ ምናምን በቃ ብዙ ነገር ነበር እየሰማ የነበረው ማለት ነው። እና በዛ ላይ ማለት ነው በጣም የሚገርመው ነገር በቪዲዮ ወጥተው ነው የሚናገሩት እንዴ! አንዳንድ ሰው እኔ እንጃ ማሰብ አቅሟል እንዴ? በስማም ለየሁላችንም አስተሳሰብ ተሰጥቶናል፣ አይደል ለሁላችንም ማለት ነው። እና ሚዲያ የያዘው ነገር አይጠፋም አንዳንዴ። እናንተ ብታጠፉት ሚዲያ ሴፍ ያደርገዋል ማለት ነው እና እኛ ላይ መደረግ የማንፈልገውን ሰዎች ላይ አናድርግ። አንደኛ እየተጣራ መረጃ ሊኖራችሁ ይገባል። ሁለተኛ ነገር ደግሞ ትዕግስት። እንዲህ አንድ ቀን ብቻ ነው የቀሩት አይደል? ትናንትና አንድ ቀን ዋንዴ ማለት ነው። በአንድ ቀን አቤት አትራመሰው እኮ ትላንትና፣ ብሩክ በስመ አብ በስመ አብ ያንን ቪዲዮ ለቁ። የእውነት አትራመሳው ሚዲያውን ማለት ነው እና ይመሳቸው ለማንኛውም ስራ እኮ ነው የስራው ባህሪ ነው፣ ምን ታደርጉታላችሁ? ስለዚህ ስራን እየሰሩት ያሉት እነሱ፣ እናንተ የራሳችሁን ህይወት፣ ምን አለበት እንደዚህ ኮንትሮል ብታደርጉ የእውነት አንዳንዴ እኮ ቤት የአረብ ማዳም ቤት ዋይፋይ በጥቅም ቦታ ብናውለው ጥሩ ነው የእውነት በሰው ህይወት ገብተን ባንፈተፍትበት ጥሩ ነው ብዬ አስባለሁኝ። ፋይናል ይመቷል ወይ ፍንክች የምን መጣላት ነው እንደዚህ አምሮባቸው ድምቅ ሽብርቅ ብለው መጥተዋል፣ ማለት ነው። እንዳያቸቸው እንዴት እንደሚያምሩ ማለት ነው። እና እነዚህ እግዚአብሔር ይጠብቃቸው። የእነሱ ደግሞ መለያት አብዞ አብሶ ማለት ነው። የሆነ ነገር ኮሽ ባለ ቁጥር ያንን ሆይ ሆይታ እንዳለውም የእውነት ወደ ውኑ ነው የሚጠፋው። በስማም በስማም። እና ማስታረቅ የለም ማስማማት የለም። በቃ ምንድነው አንዱን አንዱን ጥግ ይዛል። ከዛ በቃ ፍለጣ ቆረጠው ነው። እግዚአብሔር ለሁላችንም ልቦና ይስጠን። ለማንኛውም ማታ ምን እንደሚሉም ምናይ ይሆናል። ፈታ ነው የሚሉባችሁ እነሱ በእውነት አብሶ ማለት ነው። ሜሽን የምታደርጓቸው ነገር ከሆነ በስማም፣ በጣም ፈታ ነው የሚያደርጓቸው። ኢቨን ራሱ ማለት ትላንት በለቀቀው ቪዲዮ ቅመማ እኮ ሪፖስትድ ገብታለች አይደል? እንዴት በዛ ማሰባቃታችሁ ሀይሚ ፌክ ወርቅ አስሮላት ተናዳ፣ ረበስ፣ ብዙ ነገር ነበር እያለ እያለ ተነበረ ማለት ነው። አሁን ወደት ትሄዳላችሁ ወይ? እነሱ የምን መጣላት ነው? ለማንኛውም ማታ ምና ይሆናል።